ሰው ጋር ይሄ መባል ይሄ ነው መባባል ይከብዳል። በቃ እስከ ዛሬ ድረስ ጥሩ ነገሮችን አሳልፈናል። ቆንጆ ጊዜያቶች ነበሩ፣ መጥፎ ጊዜያቶችን አሳልፈናል። ለዛ ደግሞ እሱን ጭምር አመሰግናለሁ። ለሚፈልገው ሰዓትም አንዳንድ ጊዜ አብሬ የነበረባቸው ታይሞች አሉ፣ ያልተገኘበትም ታይም። ለሁሉ ለሁሉም ነገሮች በጣም አርጌ ነው አመሰግነው። መልካሙ ሁሉ አለው። ክፉ ነገር ማለት ማንፈልግ ራሴን ማጣው ማጣውንም እየመሰለኝ የመጣ ነው። ብዙ ነገር አጥፍቼብሽ ብዙ ነገር በድዬሽ ሊሆን ይችላል፣ አስቀየሜሽም ሊሆን ይችላል። ውስጥሽን ሰብር ሊሆን ሊሆን ይችላል። እስከ ዛሬ ለበደሎች በደሎች እስከ ዛሬ ላጠፋሁት ጥፋት በሙሉ ዛሬ ከልቤ ይቅርታ ጠይቅሻ አለኝ የኔ እነሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወት ያስቤ አላውቅም። ከዚህ በላይ ግን እኔ ለራሴ ራሴን መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ እራሳችሁን እየዋሻችሁ መቀጠል አችሉም ከዚህ በላይ በጌታ ስም በጣም ነው የደነገጥኩ። ጌታ እንዴ አርብሽና ሩታ እንዴት ሆኖ ነው ዛሬ በዚህ ሁኔታ የመጡ? ብዙዎቹን አስደነግጧል ሆናል፣ ለመናገር ማለት ነው። ይሄ ነገር የእውነት ሩታና አርብሽ ተለያዩ ማለት ነው? በጣም ነው ያዘንኩ። ጌታ ቪዲዮ እስከመጨረስ ድረስ የምሪ ነው ምላቸው። እንዴት እንደሆንኩ አላቅም። ብቻ ሰላም ሰላም፣ ጤና ይስጥልኝ ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ እንደና ናቸው የኔ ዳናኔ እግዚአብሔር ይመስገን ብያለሁ። የኔ ወድ ውድ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር፣ ሰብስክራይብ በመረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ወዶች። ማለት ነው የምር በጣም ነው የደነገጥኩ ማለት ነው። ዛሬ ቢዚ ሆኛለሁ፣ መስመር ላይም አልገባው። ልክ ሲገባ የአብርሽና የሩታን ቪዲዮ ከብቻ ሰሙ በጣም ነው የደነገጥኩ ጌታ እኛ በመልካም ነገር ዛሬ ወይም መልካም ነገር ይዞልን ይመጣሉ ብለን እናስባለን። እነሱ በቃ ከዛሬ በኋላ እኔም በቃ በመልካም በቃ በሰላም ተለያይተን እኔም ወደ ቡታየራ ሂዳለሁ፣ ሩታም ብቻ መኖር ትጀምራለች እያለ ነበር አብርሽ ማለት ነው እና በጣም ነው የደነገጥኩ። የእውነት ከእናንተ እኛ ብዙ ነገር እንጠብቃለን። ከእናንተ በዚህ ልክ እንደዚህ ሆናችሁ ስትመጡ የስንት ልብን የሰበራችሁ ጌታን። የእውነት ከሆነ በጣም ነው ያዘንኩ ማለት ነው። ያው ቀልድ ቀልድ ነው፣ በትዳር ማቸም የሰው ልጅ አይቀልድም። ኔ እንጃ እንዴት እንደሆነ አላውቅም። በጣም ቀላል ነበረ እ እኮ በቀላሉ እኮ ነገሮቹን መፈታት ይችሉ ነበረ። አብርሽ በቀላሉ ነገሮቹን ማስተካከል ነበረበ። እስከዚህ ድረስ መሄድ አልነበረበ። እኛ እስከ ዛሬ ድራማ ነው የሚሰሩ ብለን በጣም ብዙ ነገር ተናግረን ነበረ። የዛሬው የእውነት ልብ ይሰብራል። በተለይ ሩታ ነፍሰ ጡር ናት አሁን ላይ ማለት ነው። እና በዚህ ልክ እሷ እኮ በዚህ ደስታ ነው እንጂ በዚህ ጭንቀት ላይ ሆና እንዴት እንደዚህ ነገር ትናገራላችሁ? እውነት ለመናገር የስንት ሰዎች ልብ ሰበራችሁ ዛሬ ማለት ነው። እና ከእናንተኛ ምንድን ነው የምንማረው? ተለያየን ብላችሁ ስትመጡ የስንት ሰው ልብን የሰበራችሁ ማለት ነው ዛሬ። በእርግጠኝነት አትለያዩ፣ ፈጣሪ አይለያችሁ፣ እያገናኛችሁ ፈጣሪ ነው። ስለዚህ መቼም አትለያዩን ብዬ ተስፋ አደርጋለሁ። መልካም ቪዲዮ እንጠብቃለን ብዬ አስባለሁ። ሮታም እንግዲህ አስቢበት ያለ ነበረ አርሽ ማለት ነው እና ነገሮቹ ወስነሽ እኔም ጠብቅሻለሁ፣ ነገሮቹ ወስነሽ ንገሪኝ እያላት ነበረ ሩታዬ ባክሽ፣ አንደኛ ነፍሰ ጦርነሽ እናቃለን። አንቺ እርጉዝ ስለሆንሽ ብዙ ነገር በጊዜ ተናደሽ ብዙ ነገር ልታረጊ ትችላለሽ፣ ተናደሽ ብዙ ነገር ልትናገሪ ትችላለሽ። እኛ ኮ ተረዳን እኮ። ስለዚህ ሩታዬ ባክሽ እያለ ሆነ ወሳኝ ባትወስኚ ነገሮቹን ቀስ ብላችሁ ብትፈቱ፣ በመልካም ነገር ማለት ነው ሳትጮው እንደዚህ ዛሬ እንዴት ቁጭ እንዳላችሁ ልክ እንደዛ ሆናችሁ ነገሮችን ብትፈቱ ግዴታ ሚዲያ ላይ ቦታችሁ፣ ምስጢራችሁን ገበናችሁም ሚዲያ ላይ መውጣት የለባችሁም። እናንተ የራሳችሁ ቁጭ ብላችሁ መፈታት ትችላላችሁ፣ ማለት ትችላላችሁ። በጣም ቀላል ነገር ነው እና እናንተ በዚህ ሁኔታ እንደዚህ የሆናችሁ ስትመጡ የምር የስንት ሰው ልብ ይሰበራችሁ ዛሬ በጣም ያለቀስኩ ጌታ በስማ ድንጋጤ ድንጋጤ መሰለኝ። ዛሬ በጣም በስራ ነው ተወጠርኩ። ጌታ ስልክ ይይት እንዳለ አላቅ። ከጧት እንደወጣ ሆነ መስመር ላይ ገቡ ማለት ነውና እነሱን ቪዲዮ ካፈጨሰ በጣም ነው ደነገጥኩ። እግዚአብሔር እስኪ እንኳን ይሄን ኮመንቶቹን አይታችሁ ለሰው ብታስቡ ምን አለ የተለያየን ብላችሁ እንደዚህ ስንት ሰው ልብን የሰበራቸው ዛሬ ሩታና አብርሽ ማለት ነውእና እናንተ ከመጀመሪያ ስትመጡ እኮ ሩታ ከመጀመሪያ ሃይ ብላ ወደ ሚዲያ ስትመጣ እኮ ጀምረን ነው እናንተ የምንከታተለው ማለት ነው። በተለይ ድሮ አብርሽን ከዚህ በፊት የታም በዩቱብ ስትከፍትላ ስትከፍት የነበረች ጊዜ ይው እስከዛ፣ ብዙ ብዙም አይደለም አልከታተሉም። ግን አሁን የበለጠ ሩታ ወደ ሚዲያ ከሱ ጋር መመጣት ከጀመረችው ከሱ ጋር ብዙ ደረጃ ላይ መሰራት ከጀመሩ ወደ እነሱ በደንብ አብርሽ መከታተል የጀመርኩ ማለት ነው። ድሮ ግን ው ቤተሰቤ ነበረ፣ ብዙም አላይ አልከታተሉም ማለት ነው ግን በአጭሩ ተለያየን ብላችሁ ስትመጡ የስንት ሰው ልብን የሰበራችሁ፣ ቁጭ ብላችሁ ነገሮችን አትፈቱም? እንደ ቆይሶ ከናንተ ከእናንተ ምንድን ነው የምንማረው? የምር ምንድን ነው የምንማረው? የምር የስንት ሰው ልብ የሰበራችሁ ዛሬ ማለት ነው። እኔ ራሱ በጣም ነው የደነገጡ። ከዚህ በፊት ቀልድ ቀልድ መስሉኝ ነበረ። ነገሩ ወደ እውነት ተቀይሯል ማለት ነው። በጣም ቀላል ነገር ነበር እውነት ለመናገር ማለት ነው። ነገሮቹን በቀላል ነበር መፈታቴ ነበረ። አብርሽ ግን በጣም ብዙ ስለተሰረፈ መጨረሻ ላይ በዚህ ልክ አንተም ደንግጣ፣ በቃ ሌላ ታሪክ ውስጥ ገብቻለሁ እያል ከነበረ ሮተም፣ እንግዲህ ሙሉ ልብሶቿ እንደ አወጣችሁ አብርሽ ተናግሯል። ለመናገር እናንተ በቀላል ትለያያ ትለያያላችሁ ብዬ አስቤ አላቅም። የስንት ሰው ስለ እናንተ የሚያወራ እናንተ ለመለያየት ሲመጡ ለእነዚህ ሰዎች እንኳን ክፍተት ሳትሰጡ አሁን በቀላሉ እንዴት እንደዚህ ትለያያላችሁ? እኔ እንጃ። ይሄ ነገር አላምንም። የምር አላምንም። ሩታ እርግጠኛ ናት ነፍሰ ጦር ስለሆነች ብዙ ነገር ተናዳ ብዙ ነገር ልትናገር ትችላለች፣ ወስና ብዙ ነገር ልታደርጓ ትችላለች። ሩታ ላይ አልፈርድም። እናት በጣም አዘዘነችን ዛሬ ማለት ነው እንደዚህ ሲታለቅስ ስማ። አንደኛ ነፍሰ ጦር ናትች ልጅ በዚህ ሰዓት የእናንተ ደስታ ነበረ እንጂ እንደዚህ በጭቅጭቅ አትመጡም ነበር፣ እውነት ለመናገር ማለት ነው። እነ ነጺ እግዚአብሔር ልቦና ይስጥሽ ፈጣሪ የሥራሽ ይስጥሽ። አንቺ ወደ እነሱ ህይወት መጥተሽ ዛሬ ልጆቹ ሰላሙን አሰጣሽ። አንቺ እንደዚህ ልጆቹ እንደዚህ ሆኑ ስለመጡ ደስተኛ ትሆናለሽ። ግን አንቺ የሰው ትዳር ነው ይበጠበቅሽ። እቺ ልጅ ነፍስ ጡር ናት። ነፍስ ጡር ሆነ በዚህ ሰዓት ለሩታ ይገባታል። አንቺ ግን እኔ እንጃ ምን እንደምልሽ አላቅም። የሥራሽን ይስጥሽ። የሥራሽን ይስጥሽ ፈጣሪ ምን እንደምልሽ አላቀም ብቻ ነጽ ማለት ነው። አንቺ ነሽ የነሱን ትዳር በጠበሽ ማለት ነው። ሁለት አመት ምናምን ከርማሽ መተሽ ዛሬ የነሱን ትዳር በጥብጠሽ አንቺ ሰላም ታገኛለሽ። በዚህ ልክ እነዚህ ልጆች መለያየትሽ ደስ ይለሻል። ሰላም ታገኛለሽ፣ እንቅልፍ ትተኛለሽ። ግን አንቺ ባትመጪ ነገሮቹን በሚዲያ ማለት በካሜራ ጀርባ ነገሮችን መተሽ እኮ መናገር ትችል ነበር። ነገሮቹን ማፈታት ትችላለሽ ትችላለሽ በጣም ቀላል ነገር ነበረ። አሁን ልጆቹን አለያይተሻል። ምንድን ነው የምታገኝ? እስኪ ምንድን ነው የምታገኝ? አንቺ ደስተኛ ትሆናለሽ? መታሽ። ስምሽን ሚዲያ ላይ ሰጣሽ፣ ስንት ነገር ተባልሽ፣ ቤተሰቦችሽን አሰደብሽ፣ ወንድምሽን መታሽ። መጨረሻ አንቺ እንደዚህ ሆነሽ ትገኛለሽ ሽ የሰውን ህይወት በጥብጠሽ መተሽ፣ ታስተካክላለሽ ወይስ አታስተካክም? በዚህ ሁኔታ እንኪን ሼ እነሱ ትዳር መተሽ የበጠበጥሽ ማለት ነው። ልጆቹ ከዱባይ ሁለት ሳምንት ሳይሞሉ ነው እንግዲህ እንደዚህ ነገር የተፈጠረ ማለት ነው። ከበፊት ከሁለት ዓመት በፊት የተነበርሽ ዛሬ አንቺ ወደ እነሱ ህይወት ባትመጪ ይህ ሁሉ አይፈጠሩም። ሩተና አብርሽም እዚህ ደረጃ ላይ እውነት ለመናገር አይደርሱም። በአንቺ ምክንያት ነው። ፈጣሪ የስራሽን ይስጥሽ። ሌላ ምን እልሻለሁ? በጣም ነው ያዘንኩ። በጣም ነው የእውነት የተሰማኝ ዛሬ ማለት ነው እና አብርሽም አሳዝኖኛል። እውነን ለመናገር በጊዜ ብዙ ነገር ተናግረናል፣ ግን ሁለቱም እያሳዝኗሉ። እውነን ለመናገር አብርሽ እኮ ለሰው ልጅ ክፋት የለም። እውነን ለመናገር እንኳን ለነጼ ቅርና ለሁሉም ሰው እያደርገላል፣ እንዴ ለሁሉም ሰው እያደርጋል። በቃ እሱ የመልካ የእሱ የውስጡ በቃ ለሰው ልጅ ደግ ያስባል፣ ግን ይኸው በቀላሉ ትዳሩን በጥብጦዋል ማለት ነው። ለሰው ውሃ አትሆኑ የውሃ ሰው አትሆኑ እውነቴ ነው ምላቸው። አሁን እሱ ይኸው በዚህ ልክ ትዳሩን በጥብጦ ነፂም እንግዲህ አይታችኋል። በዚህ ሁኔታ አንቺ ትደሰታለሽ? የእነዚህን ህይወት በጥብጣሽ። ምን አለ ሩታ ነፍሴ ጥሩ ስለሆነችው ለእሷ ብታስብ ምን አለ። አሁን እነዚህ ልጆች ስለተለያዩ ደስ ልሻል። ግን አንቺ ግን በጣም ነው ያዘንኩ ሩታና አብርሽ ባች ም ተለያዩ። በያስባለ የእውነት በጣም ነው ልብ የተሰበረው ልብ ማለት ከሌላ ጊዜ በላይ የዛሬ ልብ ይሰብራል። ኡነ ለመናገር ሁለቱም ቀስ ብሎ ተረጋግቶ እንደዚህ ሲያወሩ ነው በጣም ነው የደነገጥ እውነት እውነትም መስሎኛል። አላቅም፣ ብቻ ቤተሰብ ግራ ያጋባ እኔ አላቅም። የሩታና የአብርሽ ነገር መጨረሻችሁን ያሳምርላችሁ። እነዚህ እንዴት እንደመጡ እናቃለን። እናቃለ ከሩታ ጋር ነው ትልቅ ደረጃ የደረሰ አብርሽና ሩታ ታዋቂ የሆነ በሩታ ነው ፋመስ ሆነን ለመናገር ማለት ነው። እና ከእናንተ እንደዚህ ነገር ባጭር ትላ ያላችሁ ብለን እኛ አስበን እናቅም። ይል ከናንተ ብዙ ነገር ገነ ብዙ ነገር ታደርጋላችሁ ብለን እናስብ ነበር፣ ግን እግዚአብሔር አልፈቀደም። ብቻ ይከብዳል። ቤተሰብ በጣም ነንጃ ምን እንደምል አላቅም። ጌታ ደነገጥኩልኝ፣ ራሴ ማለት ነው። ከስራ ራሱ ልክ ቁጭ ስል ነው የደነገጥኩ፣ ጌታ የእነሱን ቪዲዮ አይቼ ሙሉ በሙሉ አልጨረስኩም ጌታ ማለት ነው። እና ሩታ በጣም አሳዘነችኝ። አሁን ላይ ነብሰ ጡር ስለሆነች በጣም አሳዘነችኝ። ፈጣሪ ሰላሙን ያምጣላቸው። መቼም ከእናንተ ተስፋ እንጠብቃለን፣ መቼም አትለያዩም ብዬ አስባለሁ። ብዙዎቹ እንደደነገጣችሁ የብዙዎቹ ልብ እንደተሰበረ ዛሬ አላውቅም። ብቻ እኔ በጣም ነው የደነገጥኩ ዛሬ ማለት ነው። የምር እንደዚህ ከሮታና ከአብርሽ አልጠብቅም። ብዙ ጊዜ እኮ እንደ ማንኛውም ሰው ድራማ ይሰራሉ ብለን ነው እኛ እንደዛ ነው እያሰብን። ግን የእውነት ይህ ነገር የእውነት ይሆናል ብዬ አላስብም። በእርግጥ እስኪ እንግዲህ ነገ ወይም በሩታ የቤት ሊመጡልን ይችላሉ። የሆነ የተስፋ ይሰጣሉ ብዬ አስባለሁ። አብርሽና ሩታ መጀመት ትለያዩ። ሰው እንኳን ስንት ነገር ተብሎ ይታረቃል እንዴ! ትታረቃላችሁ ብዬ አስባለሁ። ነፂ ግን ገደል ግብ፣ አንቺ የእነሱን ትዳር ስለመጠበቅሽ ገደል ግብ። ፈጣሪ ሰላሙን አይሰጣሽ እግዚአብሔር ነው የምልሽ እኔ እንጃ ለሰው ልጅ እንደዚህ ተመቸኝ አላቅም። ግን ብዙ ነገር ብልሽ ደስ ይለኛል። ግን ነጽ ተብዬው ማለት አንቺ ወደ እነሱ ህይወት ከመጣሽ በኋላ የልጆቹ ሰላም የጠፋ ማለት ነው። ዛሬ ላይ ቤተሰብ አላቅም፣ ብቻ ምን እንደምል አላቅም። የእውነት በጣም አዝኛለሁ። ዛሬ ማለት ነው። የዛሬ ያስደነግጣል። ከሌላ ጊዜ የዛሬ ያስደነግጣል፣ የእውነት አብርሽ እንደዚህ ውሳኔ ሲወስን እኔ ሰምቼ አላቅም። ሩብታም እንደዚህ ስትወስን አናቅም። እንደዚህ ማለት ነው ሁለቱም ተረጋግቶ እንደዚህ ያወራሉ ብዬ አላስብም። አብርሽም እንግዲህ አንገቱን እንደፍተው ቀርቷል በዛው ማለት ነው። ሩብታቸው መሰላ። መልካሙን ነገር ለአንተ ይመኝላሃለው አብርሽ። ምንም በቃ መርስ የሚባል ነገር የለም ማለት ነው። እና በጣም አዝኝ ያለው ጌታ እንግዲህ አላቅም፣ ብቻ አትላዩም ብዬ ያስባለው ቤተሰብ የዛሬ ቪዲዮ ያስደነግጣል። የውላጁ ያስ ብላል ጌታ